በጌታ የተወደዳችሁ ውድ የጽዮን እናቶች የጸሎት ህብረት እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ ሶስተኛ ቀናችንን ደግሞ አብረን የምናጠናው ከሁለተኛ ሳሙኤል ምዕራፍ ዘጠኝ ላይ ያለውን ክፍል ነው። ከጥቂት ቁጥሮችን አነባለሁ። እግዚአብሔር ከዚህ ክፍል ውስጥ የሚያስተምረን ነገር ይኖራል። ስለዚህ ቃሉን በማንበብ ጀምራለሁ። ሁለተኛ ሳሙኤል ምዕራፍ ዘጠኝ። ዳዊትም ስለ ዮናታን ቸርነት አደርግለት ዘንድ ከሳውል ቤት አንድ ሰው ቀርቷልን? አለ። ከሳውልም ቤት ሲባ የሚባል አንድ ባሪያ ነበር። ወደ ዳዊትም ጠሩት። ንጉሡም አንተ ሲባ ነህን? አለው። እርሱም እኔ ባሪያ ነኝ አለው። ንጉሡም የእግዚአብሔርን ቸርነት አደርግለት ዘንድ ከሳውል ቤት አንድ ሰው አልቀረምን? አለ። ሲባም ንጉሡ፣ እግሩ ሽባ የሆነ አንድ የዮናታን ልጅ አለ አለው። ንጉሡም ወዴት ነው አለው። ሲባም ንጉሡን እንሆ እርሱ በሎዶባር በአሚኤል ልጅ በማኪር ቤት አለ አለው። ንጉሱም ዳዊትን ልኮ ከሎዶባር ከአሚኤል ልጅ ከማኪር ቤት አስመጣው። የሳውልም ልጅ የዮናታን ልጅ ሜንፌቦስቴ ወደ ዳዊት መጣ፣ በግንባሩም ወድቆ እጅ ነሳ። ዳዊትም ሜንፎቦስቴ ሆይ አለ። እርሱም እነሆኝ ባሪያ አለ። ዳዊትም ስለ አባትህ ስለ ዮናታን ቸርነት ፈጽሜ ያደርግልሃለሁና አትፍራ፣ የአባትህን የሳውልን ምድር ሁሉ እመልስልሃለሁ፣ አንተም ሁልጊዜ ከገበታዬ እንጀራ ትበላለህ ሱም የሞተ ውሻ ወደምመስል ወደ እኔ የተመለከትክ እኔ ባሪያ ምንድነኝ ብሎ እጅ ነሳ። ንጉሱም የሳውልን ባሪያ ሲባን ጠርቶ ለሳውልና ለቤቱ ሁሉ የነበረውን ሁሉ ለጌታ ልጅ ሰጥቻለሁ። አንተም፣ ልጆችህ፣ ሎሌዎችህም ምድሩን ረሱለት፣ ለጌታውም ልጅ እንጀራ የሆነው ዘንድ ፍሬውን አግባ። የጌታ ልጅ ሜንፎ ውስቴ ግን ሁልጊዜ ከገበታዬ ይበላል አለው። ጸልይ። የዘላለም አምላክ እግዚአብሔር ሆይ እንደገና ቃልን እንከፍታለን። ልባችን ለቃል ክፈት። በዚህ ቃል ውስጥ ያለውን በረከት ሁሉ ያለመከልከል ለእያንዳንዳችን እንዲደርስ። እግዚአብሔር ሆይ እነዚህ ወገኖቼ ከእኔ በጣም ርቀዋል። በዚህ ቴክኖሎጂ አማካይነት እንድንገናኝ ስለረዳን ደግሞ ተመስገን። በዚህ ቃል መጽናናት ይሆንልን፣ በዚህ ቃል መበረታታት ይሆንልን፣ በዚህ ቃል ወደ አንተ መቅረብ ይሆንልን። በተለይም የአንተን ጸጋ እንድናስተውል አንተ እርዳን። ቀኑን በበረከት አውለን ፈቃድን አድርገን እንድንውል እርዳን። በነገር ሁሉ አገዘን። ጊዜውን ሁሉ ላንተ አስረከብኩ በጌታ በኢየሱስ ክርስቶስ ስም አሜን። በጸጋው ማደግ የሚል ይሆናል የመልእክቴ ርዕስ። ስለ አንዳንድ ርዕሶች ለመናገር ወይም ለመስበክ መሞከር እጅግ አስቸጋሪ ነው። ከምን ተጀምሮ ምን ላይ ከእነዚህ ርዕሶች መካከል ስለ እግዚአብሔር ፍቅር፣ ስለ እግዚአብሔር ጸጋ፣ ስለ እግዚአብሔር ምሕረት መስበክ ማለት ውቅያኖስን በጭልፋ እንደመጨለፍ ነው። ዛሬ በትንሹ ስለ እግዚአብሔር ጸጋ እንድናይ እፈልጋለሁ፣ በጸጋ ውስጥ እንዴት ማደግ እንዳለብን። በአጠቃላይ በመጽሐፍ ቅዱስ ውስጥ ጸጋ የሚለው ቃል አንድ መቶ ሰባ ጊዜ ተጠቅሷል። በመጀመሪያ የተጠቀሰው ዘፍጥረት ምዕራፍ ስድስት ቁጥር ስምንት ላይ ነው። ኖህ በእግዚአብሔር ፊት ሞገስን አገኘ ይላል ወይም ጸጋን ማለት ነው። በእንግሊዝኛው ኖሃ ፋውንድ ግሬስ ኢን ዘ አይስ ኦፍ ዘ ሎርድ ይላል። በእግዚአብሔር አይን ፊት ጸጋን አገኘ። ይህ አባባል ኖ በእግዚአብሔር አይን ፊት ተቀባይነትን አገኘ። ኖ ፍጹም ሰው አልነበረም፣ ኃጢአተኛ ነበር። ጌታ ግን ይቅር ብሎት ተቀባይነትን አገኘ። ይህ እግዚአብሔር ጸጋ ነው ማለት ነው። ጸጋ የበደሉትን ይቅር ብሎ የሚቀበል ነው። ዮሐንስ ወንጌል 1516 ላይ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝ ይላል። እርሱ ነው የመረጠኝ። እርሱ ነው የጠራኝ። እርሱ ነው የፈለገኝ። እርሱ ነው ለአገልግሎት የሾመኝ። አንድ ጊዜ 18 ዓመት ሙሉ ልጁ ጠፍቶት ሲፈልግ የነበረ አባት ነበረ። እና የአባት ልጁ ሲፈልግ አላገኘውም 18 ዓመት ሙሉ ማጅን። አንድ ቀን ግን ከባቡር ሲወርድ ልጁ ከመንገድ ላይ ቁጭ ብሎ የሚነምን አንድ ልጅ ያያል። ከዛ በኋላ ልጁም ልብ ብሎ ሲመለከት አባቱ መሆናቸውን ያስተውላል። ልብ በሉ ከ18 ዓመት በኋላ የተገናኙት። ከዛ በኋላ ልጁ አባዬ ታውቀኛለህ አለው። አባትየውም አንገቱ ላይ ተጠምጥሞ ልጁን፣ አዎን አውቀሃለሁ፣ አንተ ሳንቲም ትለምነኛለህ፣ እኔ ግን ያለኝን ንብረት ሁሉ ላወርስህ ላስረክብህ እየፈለግኩ ነበር አለው። ጸጋ ይሄንን ነው የሚያደርገው። ጸጋው የእግዚአብሔርን ልጅነት መብት ይሰጠሃል። ይህ ጸጋ ነው የእግዚአብሔር ጸጋውን ለማይገባ ሰዎች ሊሰጠን ወደኛ መጣ ሉቃስ 19 10 ላይ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል ና ይላል እንግዲህ ጸጋ ለማይገባን ሰዎች የተሰጠ የነፃ ስጦታ ነው ይህን አባባል ዛሬ በደንብ እንድናስተውል የሚረዳንን የመጽሐፍ ቅዱስ ክፍል እንመለከታለን ይህ ክፍል እንግዲህ በብሉ ኪዳን ውስጥ የእግዚአብሔርን ፍቅር የጸጋውን ከፍታ ጥልቀት የምናይበት ምስል ነው ሁለተኛ ሳሙኤል ምዕራፍ ዘጠኝ ያነበብኩላችሁ ክፍል ማለት ነው። ንጉስ ሳኦል ገና በስልጣን ላይ እያለ ነበረ ሳሙኤል ዳዊትን የመረጠው ንጉስ አድርጎ የቀባው። ይህም ዳዊትን በንጉስ ሳኦል እንዲጠላ አደረገው። ከዚያን ጊዜ ጀምሮ ንጉስ ሳኦል ዳዊትን ለመግደል ያላደረገው ሙከራ የለም። ይህ ታሪክ በደንብ እናውቀዋለን። በተለያየ ጊዜ በተለያየ አቅጣጫ የግድያ ሙከራ አድርጎበታል። ከአንድ ሁለት ጊዜ ጦር ሰብቆበታል። ጉዳዩን የበለጠ ደግሞ ያወሳሰበው የንጉሥ ሳኦል ልጅ ዮናታን የዳዊት የልብ ወዳጁ ነበረ። እንዲያውም አንዳቸው ለሌላቸው ታማኝ ለመሆን ቃል የገቡበት ስፍራ አለ። አንደኛ ሳሙኤል ላይ ምዕራፍ ሀያ ሄደን ስንመለከት ቁጥር 42 ዳዊትና ዮናታን ቃል ተገባብተዋል። አንደኛ ሳሙኤል ምዕራፍ ሀያ ቁጥር 42። ዮናታንም ዳዊትን፣ በደህና ሂድ እነሆ እኛ ሁለታችን በእኔና በአንተ በዘሬና በዘሬ መካከል ለዘላለም እግዚአብሔር ይሁን ብለን በእግዚአብሔር ስም ተማምለን አላለው። ዳዊትም ተነስቶ ሄደ፣ ዮናታንም ወደ ከተማ ገባ ይላል። በጣም የፍቅር በጣም ጓደኞች ነበሩ ዳዊትና ዮናታን። እንግዲህ በነበረው ጦርነት ታሪኩን ስናየው ሳውልና ዮናታን በእስራኤል በተደረገው ጦርነት ሞቱ። ከዛ በኋላ ሁከት እና ብጥብጥ ሆነ። የሳኦል ዘሮች በሙሉ ተገደሉ። ይህ ዜና ከጦር ሜዳ እንደተሰማ ሁለተኛው ሳሙኤል ምዕራፍ አራት ላይ አንድ ክስተት ተከሰተ። ምዕራፍ አራት ቁጥር አራት ላይ ስታነቡ ለሳኦልም ልጅ ለዮናታን አንድ ሺባ የሆነ ልጅ ነበረው የሳኦልና የዮናታን ወሬ ከእዝራኤል በመጣ ጊዜ የአምስት ዓመት ልጅ ነበር፣ ሞግዚትም አዝላው ሸሸች፣ ፈጥናም ስትሸሽ ወድቆ ሽባ ሆነ። ስሙም ሜንፌቦስቴ ነበር ይላል። አሁን እንግዲህ በዛን ሰዓት ነበር ሞግዚቷ ከጣለች በኋላ ይሄ የአምስት ዓመት ህፃን ሜንፌቦስቴ ሽባ እንደሆነ የምናየው። እንግዲህ ታሪኩ ስትቀጥሉ ዳዊትን የሚገዳደሩት በሙሉ ባለቁ ጊዜ እንግዲህ ዮናታንም ሞተ ጓደኛው ሳኦልም ሞተ። የሳኦልም የጦር ጀግናዎች በሙሉ። ከዛ በኋላ የእስራኤል ሽማግሌዎች ዳዊትን በኬብሮን አነገሱት። ዳዊት በጣም የሚገርማቸው የሳኦልን ዘር ማጥፋት ነበረበት። አንድ ንጉሥ ሲሾም ሁልጊዜ ተቀናቃኞችን ማጥፋት ነው ስራ፣ ወይም ማሰር የተለመደ ነው። በዓለማችን ፖለቲካ ላይ እንደዛ የተለመደ ነው። ዳዊት ግን በጣም የሚገርማቸው ከሳኦል ቤት አለ፣ ቸርነት አድርግለት ዘንድ አንድ ሰው አለን አለ። የሚገርም ነው። አንድ ሰው አለ እንግዲህ ከሳውል ቤት ልብ በሉ። ሳውል ዳዊትን ምን ያህል ያጠቃው እንደነበር ምን ያህል ሊገለው እያሰበ እንደነበር ነገር ግን ቸርነት ላደርግ ለት ፈልጋለሁ አንድ ሰው አለን። ሎዶባር የሚባል አካባቢ ከዮርዳኖስ ወንዝ በስተምስራቅ ያለች በረሃማ አካባቢ ናት። ሎዶባር ማለት እንጀራ የሌለበት ወይም ግጦሽ የሌለበት ህይወት የሌለበት በረሃ ማለት ነው። ምድረ በዳ ማለት ነው። ከዚያ ስፍራ ነበር ሜንፌ ውስጥ ይዛ ነበር ተደብቆ የነበረው። እንግዲህ የዕብራይስጥ ቃል ሩሃማ ምሕረት የሚገባው ከሆነ ሎ ሩሃማ ከተባለ ምሕረት የማይገባው ማለት አሚ ካለ ህዝቤ ከሆነ ሎ አሚ ካለ ሎ ከጨመረበት ህዝቤ ያልሆነ ማለት ነው ይሄ ሎ የሚጨመርበት ተቃራኒ ዲባር ማለት አረንጓዴ ለም ማለት ሎ ዲባር ማለት ደግሞ የማያምር በረሃ ወይም ምድረ በዳ ማለት ነው እንግዲህ ዳዊት የሆናታን ልጅ ሜንፎቦስቴን ከዚያ ምድረ በዳ እንዲመጣ እስኪመጣ ድረስ አልጠበቀም ልጁን ለመፈለግ ወደዚያ ስፍራ ሄደም ወገኖቼ ይህ መጽሐፍ ቅዱሳችን ታሪክ በጣም የሚገርም ነው። እኛ እያንዳንዳችን ሜንፎቦስቴ መሆናችንን እግዚአብሔር ከሎዶባር ከምድረ በዳ እንደፈለገን ይህን ያደረገው ደግሞ ስለ ልጁ ልጁ ስለ ኢየሱስ ክርስቶስ ሲል እንደሆነ ነው። ስለ ዮናታን ነው የሚለው አለን በጎ የማደርግለት አለን። ዮናታን ማለት የእግዚአብሔር ስጦታ ማለት ነው። ይሄ የእግዚአብሔር ስጦታ ደግሞ ጌታችን ኢየሱስ ክርስቶስ ነው። ስለ ጌታችን ኢየሱስ ክርስቶስ ስል ለእኛ መልካም አደረገ። ሜንፎቦስቴ ምን አይነት ሰው ነው? ቁጥር ሶስት ላይ ስለ ሜንፌቦስቴ ሲናገር ምንድን ነው የሚለው? ንጉሡም የእግዚአብሔር ቸርነት አደረግለት ዘንድ ከሳውል ቤት አንድ ሰው አልቀረምንም። ከዛ በኋላ በሎዶባር ሲባም ንጉሡ እነሆ እርሶ በሎዶባር በአሜር ልጅ በማኬር ቤት ነው አለው። ሜንፌቦስቴን በጣም የሚያሳፍር እኔና እናንተ ጌታ ሲጠራ ምን አይነት ሰዎች ነበርን? በአካል በመንፈስ ሽባዎች ነበርን። በምድረ በዳ የተጣልን። በኋላ ግን ቁጥር ሰባትና ስምንት ስታነቡ ምንድን ነው ያለው? እነሆ ባሪያ ነኝ ባለው ጊዜ ዳዊትም ስለ አባት ስለ ዮናታን ቸርነት ፈጽሜ አድርግልሃለሁና አትፍራ፣ የአባትን የሳሎን ምድር ሁሉ እመልስልሃለሁ አለው። ከዛ በኋላ ምድሩን እረሱለት አለ። የተነጠቀው ርስት እመልሱለት አለ። እኛም በሰይጣን የተነጠቀው ርስት የልጅነት መብት ይመለስልናል። ዮሐንስ ወንጌል 1 12 ለተቀበሉት ሁሉ ግን በስሙ ለሚያምኑት ነው የሚለው አለም የእግዚአብሔር ልጆች የሆኑ ዘንድ ስልጣን ተሰጣቸው ይላል። ሮሜ ስምንትም ላይ ደግሞ ወራሾች እንደሆነን ይናገራል። አብ አባት ብለን የምጮህበትን የልጅነት መንፈስ ሰጠን። ልጆች ከሆንን ደግሞ ወራሾችንን ይላል ጳውሎስ በሮሜ 8 ቁጥር 15 17። አረቡ ምድሩን ረሱለት። ይህም ብቻ አላለውም፣ ከገበታዬ ደግሞ ይበላል አለው። ወገኖች የሜንፌቦስቴ በንጉሱ ገበታ በንጉሱ ጠረጴዛ ተቀምጦ የመብላት እድል አገኘ። በጣም የሚገርም ነው። ምን አይነት ክብር ነው ይሄ? እስቲ ኢማጅን አድርጉት። ይሽባ ሰው ተንፋቆ ወደ ንጉሱ ጠረጴዛ ይቀመጣል፣ ወንበር ላይ ይቀመጣል። ቁጭ ብሎ ከንጉሱ ገበታ ጋር እግሩ ይሸፍነዋል። የንጉሱ ገበታ የጠረጴዛው ልብስ እፍረቱ ይሸፈንለታል። ክብር ለእግዚአብሔር ይሁን። ራይ ሶስት ሀያ ላይ ማንም ድምፄም ቢሰማ ወደ እርሱ ገባለሁ ከእርሱ ጋር እራት ትበላል ይላል ጌታ። ከኛ ጋር ሊበላ ይፈልጋል። ምድሩን ረሱለት አለ። ምድራችን ይታረሳል፣ እሾሃማ ኩርንችት የበዛበት ማሳችን ይታረሳል። ያኔ ፍሬያማ እንሆናለን። አዎ ኢሳያስ ምዕራፍ 55 ላይ ሲታለቡ ኑ ኑ ይላል ካለ በኋላ ምዕራፍ 55 ቁጥር 13 ላይ በሾ ፈንታ ጥገትን በኩርንችት ፈንታ ባርስነት ይበቅላል ነው ሊሆ በሕይወታችን። አሁን በዚህ ስፍራ ስናነብ ቁጥር አስር ላይ አንተና ልጆች ሌሎች ምድሩን ረሱለት ካለ በኋላ ለጌታዬም ልጅ እንጀራ የሆነው ዘንድ ፍሬውን አግባ። የጌታውም ልጅ ሜምፊቦስቴ ግን ሁልጊዜ ከገበታዬ ይበላል። ምን አይነት በረከት ነው! የእግዚአብሔር ጸጋ ወገኖች እጅግ የበዛ ነው። ጳውሎስ በሮሜ ምዕራፍ አምስት ላይ ስለዚህ ጸጋ ሲናገር እንዲህ ይላል። ሮሜ ምዕራፍ አምስት ቁጥር አስራ አምስትን ስናነብ እና ቁጥር ሀያ እንዲህ ይላል። ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎች ሞተዋል። ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዞች በዛ ነው የሚለው ለብዞች በዛ። ቁጥር ሃያ ላይ እንዲያውም ስታነቡ ምን ይላል? ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግዘን ጸጋ ከመጠን ይልቅ በለጠ ይላል። በእንግሊዝኛው ኦቨርፍሎ ይላል። ይህ ቃል በጣም ወደዋለሁ። ብዙ ጊዜ የምንጠቀምበት ለፈሳሽ ወንዝ ነው። አንድ ወንዝ ከአቅም በላይ ሲሞላ ኦቨርፍሎ እንለዋለን። ጎርፍ ይፈጥራል፣ ይጥለቀለቃል። የእግዚአብሔር ጸጋ ከበቂ በላይ ነው፣ ኦቨርፍሎ ያደርጋል የሚለው እግዚአብሔር ይመስገን ወገኖቼ። በገንዳ ውስጥ የነበሩ አሳዎች፣ በትንሽ ገንዳ ውስጥ የነበሩ አሳዎች ወደ ትልቅ ባህር ሲጨመሩ ለተወሰነ ጊዜያት በገንዳ ውስጥ ያሉ እየመሰላቸው በትንሽ ሰርክል ብቻ ነው የሚሽከረከሩት፣ በዚያ ዙሪያ ይዞራሉ። እኛም የእግዚአብሔርን ጸጋ ስፋት ለማናስተውለው ጸጋን አሳንሰን እናየዋለን። እዚህ ነው ከውዳሴ መዝሙራችን የጸጋውን ከፍታ፣ ጥልቀት፣ የፍቅሩን ቁመት፣ ስፋት ይላል። የእግዚአብሔር ጸጋ ሰፊ ነው ወገኖች፣ በጸጋው ለማደግ በቂ ስፍራ አለ። ይህ ብዙዎቻችን አናስተውለውም። ከዚህ የተነሳ ባለህበት ሂድ እየተባልን ይመስል ያለ እድገት እንጓዛለን። ጸጋው በውስጣችን በልባችን አዲስ ሶፍትዌር ያስገባና ኢየሱስን እንድንመስል ዘንድ ይለውጠናል። ጸጋው ከወደቅንበት ያነሳን ብቻ ሳይሆን እንደገና ብንወድቅም ያነሳናል። እግዚአብሔር እንደገና አምላክ ነው፣ እግዚአብሔር ይመስገን። ዮሐንስ ወንጌል ምዕራፍ ስምንት ላይ ከቁጥር አንድ ጀምረን የምናያት በምንዝር የተያዘች ሴት ታሪክ፣ ያን ክፍል ምናልባት ብቻውን በሌላ ጊዜ እና ይሆናል ጊዜው ከፈቀደ እና ምን አይነት ታሪክ እንደነበራት ሰው ሁሉ እየፈረደባት፣ በዚያ ስፍራ የነበሩ ደቀ መዛሙርት በድንጋይ ሊወግሯት ተዘጋጅተው ነገር ግን ጌታ በይቅርታ ሸፈናት። እግዚአብሔር የእንደገና አምላክ ነው። እንደገና ሌላ እድል ሰጣት። እንደገና ደግመሽ አትበድ አላት። ጸጋው በይቅርታ እንደገና ይቀበለናል። ባለስልጣን፣ የሃይማኖት መሪዎች እያዳፉ ወደ ኢየሱስ ይዘዋት መጡ። የሙሴ ሕግ በሚያዘው መሠረት በድንጋይ ተወግራ መሞት አለባት ይቺ ሴት። እጅ ከፍንጅ ይዘናት አላሉ። ኢን ዘ ቬሪ አክት ይላል እንግሊዝኛ። ምንም እጅ ከፍንጅ ከተያዝ ምንም ማድረግ አትችልም። ምንም ሌላ ማስረጃ አይፈለግም። እጅ ከፍንጅ ተይዛችሁ ታውቃላችሁ? እኔ ልጅ እያለሁ መቼም ጊዜ የለንም፣ እጅ ከፍንጅ የተያዝኩበት ጊዜ አለ። ከቤቴ ስኳር ሰርቄ፣ እናቴ ሱቅ ትሸጥ ነበር እና ወንጂ ስኳር የሚባል ነበር በዚያ ወቅት፣ የታሸገ እና እጅ ከፍንጅ የተያዝኩበት ጊዜ ነበር። ብዙ ጊዜ ክጃል ነው አልወሰድኩም ይላሉ። ይጎላል ማነው የሚወስደው? እንጃ። አንድ ቀን ግን ወን ቨሪ አክት ተያዝኩ። ይህን ወንጂ ሰርቄ በዚህ በሹራቤ ውስጥ ታጠቀው ነበር ሹራቤ እስከትቼ ሲሄድ እናቴ ለአባቴ ታሳየውና በፍጥነት ይዘኛል። ከዛ ሹራቤ ከሱሬ ሲወጣ ወደ መሬት ወንጂ የወደቀበትና ያሳፈረኝ ጊዜ ነበረ። ምንም መካድ አይቻልም። ይቺ ሴት እጅ ከፍንጅ ከአልጋ ነው የያዟት ከእጅ ከፍንጅ ዘናት አሉ። ወንድየውን ለምን አላመጡትም? ይሄ ሌላ ራሱን የቻለ ታሪክ ነው። በነገራችን ላይ ይህ ሁሉ ጌታችን የሱስ ክርስቶስን አጣብቅኝ ውስጥ ለመክተት በእቅድ የተደረገ ነገር እንደሆነ ኮመንተሪ ያወራሉ። አንዳንድ ፈሪሳውያኖች ከእርሷ ጋር እንዲተኙ ይደረግና ከዚያ እርሷ ትያዛለች። ከሴትዮዋ ጋር ምንም ጉዳይ የላቸውም። ጉዳዩ ያለው ከእርሷ ጋር ሳይሆን ከጌታችን ጋር ነበረ። እርሱም ከዚህ ቀደምም ወንጅለውታል። ከኃጢአተኞች ጋር ይውላል፣ ከእነርሱ ጋር ይበላል፣ የእነርሱ ተባባሪ ነው። እንግዲህ ጌታችን ኢየሱስ ክርስቶስ በድንጋይ ትወገር ካለ ወደ ሮማውያኖች ሄደው ይህ ሰው የእናንተ ሥልጣን ይጋፋል ብለው ሊከሱት ነው። ምክንያቱም መበየን ያለባቸው መፍረድ ያለባቸው ሮማውያኖች ናቸው። በድንጋይ እንዳትወግሯት ካለ ደግሞ ወደ አይሁዶች ሄደው የተጻፈውን የሙሴን ሕግ ይቃወማል ብለው ሊከሱት ነው። ስለዚህ የልባቸውን ሐሳብ ስለሚያጎንበስ ብሎ ጻፈ ይላል። ይህቺ ሴት እጅ ከፍንጅ ተይዛለች። ምንም ምክንያት ማቅረብ አትችልም። ስለዚህ የሚወረወርባትን ድንጋይ ለመጠበቅ እንደ ኳስ ተጠቅልላ መሬት ላይ አለች። ከእናንተ ኃጢአት የሌለበት የመጀመሪያውን ድንጋይ ወርውር አላቸው። በዚያ ዘመን በዓይኔ አይቻለው የሚል ምስክር ካለ የመጀመሪያውን ድንጋይ የወረወረና ከዚያ በኋላ ሌሎች ሁሉ ሰዎች ድንጋይ አንስተው ይወርዱባታል። ጌታ ግን በዓይኔ አይቻለው ያለ አላለም፣ ኃጢአት የሌለበት የመጀመሪያውን ድንጋይ አንስ አለ። ይቺ ሴት ምንም የማምለጫ መንገድ የላትም፣ አጣብቅኝ ውስጥ ነበረ። በእርሷና በሞት መካከል ያለው ኢየሱስ ክርስቶስ ብቻ ነው። ወገኖቼ ወላጆቻችን በእኛና በሞት መካከል ሊቆሙ አይችሉም። ገንዘባችን በእኛና በሞት መካከል ሊቆም አይችልም። ቤተ ክርስቲያን መመላለስህ በአንተና በሞት መካከል ሊቆም አይችልም። ሰንበት መጠበቅ፣ በአስራት ታማኝ መሆንህ፣ የራሳችን ጽድቅ በእኛና በሞት መካከል ሊቆም አይችልም። በእኛና በሞት መካከል የሚቆመው ጌታችን የሱስ ክርስቶስ ብቻ ነው። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ የልባቸውን ሐሳብ ስለሚያውቅ ጎንበስ ብሎ ጻፈ። ምንድን ነው የጻፈው? መጽሐፍ ቅዱሳችን አይገልጽልንም። አንዳንዶች ስኮላሮች የተለያየ ግምት ይሰጣሉ። የምትከሷትን ሁሉ ክሰሱ፣ እኔ የምሰማበት ጆሮ የለኝም ብሎ ጽፈዋል ብለው የሚያስቧሉ አስርቱ ትእዛዛትን እንደጻፈ እርሷ ሰባተኛውን ተላልፋለች፣ እናንተ ደግሞ ሁሉን ተላልፋቸዋል ሌሎች ደግሞ የእያንዳንዳቸውን ስም እና በስውር የሰሩትን ኃጢአት ጽፏል ብለው የሚያስቡ አሉ። አንድ ኮመንታተር ሲጽፍ ምን አለ፣ እርሱ መሬቱ ላይ ሲጽፍ ይላል ለጆሮቸው ይሰማቸው ነበር ይላል። ቁጥር ዘጠኝ ላይ ሁሉንም ወቀሳቸው። ሁሉም አንድ በአንድ ጥለው ሸሹ ነው የሚለው። እርሷን ለመክሰስ ማንም ብቁ ይሆን አልነበረም። ወገኖች ማንም ብቁ የለም። ዕብራውያን 4 15 ላይ በነገር ሁሉ እንደኛ የተፈተነ ከኃጢአት በቀር ይላል። ስለዚህ ጌታ ኢየሱስ ክርስቶስ ብቻ ነው ያለ ኃጢአት የሆነ። ድንጋይ አንስቶ በድንጋይ ሊመታት ብቃት ያለው እርሱ ብቻ ነው። እሱ ግን አያደርገውም። እግዚአብሔር ይመስገን። ለዚህ ነው ጌታ ኢየሱስ ቁጥር 10 ላይ ደግመሽ ኃጢአታት ስሪ አላት። ደግመሽ ኃጢአታት ስሪ። በሰዎች ፊት ሞት የተፈረደብን ልትሆን ትችላለህ። እግዚአብሔር ግን በአንተ ላይ ጉዳዩን አላበቃም ወገኔ፣ ፋይሉን በአንተ ላይ አልዘጋም፣ ባንቺ ላይ አልዘጋም፣ ጀርባውን አላዞረም። ጸጋው እንደገና ይጠቀምብሃል፣ እንደገና በእግዚአብሔር ስራ ላይ ተሳታፊ እንድትሆን ያደርግሃል። እግዚአብሔር ይመስገን። አሁን ትላንትና እንደጠቀስኩት ኢሳይያስ በንጉሥ ኦዚያንም በሞተበት ዓመት ወደ ቤተ መቅደስ ከሄደ በኋላ በዙፋን ላይ የተቀመጠውን አየሁት ይላል። ራሱን ቀና ሲያደርግ ኃጢአተኛ መሆኑን አስተዋለ። ወዮልኝ አለ። ከዚያም በጉጠት ፍም አነሳና ከንፈሩን ነካው። ኃጢአት ተሰረየልሃል አሉ። ቁጥር ስምንት ላይ ወረድ ብላችሁ ታነቡ። እግዚአብሔር አምላክ ማንን እልካለሁ ሲል ኢሳያስ እኔን ላከኝ አለ። ከይቅርታ በኋላ እንደገና በእግዚአብሔር ስራ ተሳታፊ መሆን ይሄ የእግዚአብሔር ጸጋ ነው። የእግዚአብሔር ጸጋ ነው። ጴጥሮስ ታስታውሳላችሁ፣ ሶስት ጊዜ ነው የካደው ሶስት ጊዜ ከሐምሳ ስድስት ቀናት በኋላ ጴጥሮስ የሁለተኛ ዕድል ተጠቃሚ የሆነ። እግዚአብሔር እንደገና ተጠቀምበት። ታላቅ ሰባክ የሆነ፣ ብዙ ሰዎች በእሱ አማካይነት ወደ እግዚአብሔር መንግሥት ፈለሱ። እግዚአብሔር በአንተ ላይ ጉዳዩን አላበቃም ወንድሜ፣ እንደገና ዕድል ይሰጠሃል። ጸጋው በእግዚአብሔር ሥራ ላይ ተሳታፊ እንድትሆን ያደርግሃል። በእግዚአብሔር የማዳን ሥራ ላይ ተሳታፊ የመሆን ዕድል አግኝተናል። ይሄ የእግዚአብሔር ጸጋ ነው። እያንዳንዳችንን እግዚአብሔር ከሎዶባር ነው የጠራን፣ ከበረሃ ከምናምን ስፍራ እግዚአብሔር በአገልግሎቱ ላይ ሾመን። ይህ ጸጋ። በዚህ ጸጋ ደግሞ እያንዳንዳችን ልናደግ ይገባናል። ባለንበት ስፍራ ዷርፍ ሆነን ድንክዬ ሆነን መቆይ መትል ይሄ ጸጋ በሕይወታችን ውስጥ የሚያሳድገን መሆን አለበት የሚለውጠን መሆን አለበት ለአገልግሎት የሚያሰማራን መሆን አለበት። እድገታችን መታየት አለበት። ውድ ወገኖቼ ይሄ እኔ ዛሬ የኔ ጸሎትና ምኞት ነው። እግዚአብሔር በጸጋው ማደግ እንድንችል ይርዳን ሁላችንንም። እግዚአብሔር በጸጋ ነው ያዳነን። ይህ ትልቅ የእግዚአብሔር ስጦታ ነው፣ ለማይገባቸው ሰዎች የተሰጠን ጸጋ። ይህ ጸጋ ደግሞ ልናረክሶ አይገባንም። አንዳንድ ሰዎች ጸጋውን ያረክሱታል። ቺፕ ግሬስ የሚባል አለ። በጸጋው ድነናል እያሉ እንደፈለጉ የሚሆኑ፣ ወገኖቼ ጸጋው ኃጢአት እንድንሰራ የተሰጠን ላይሰንስ አይደለም። በዚህ ጸጋ ፍሬ እንድናፈራ በዚህ ጸጋ እንድንለወጥ ክርስቶስን እንድንመስል ወደ ክርስቶስ ፍጹም ሙላት እንድንደርስ ሊያደርገን ይገባል። ይህንን እግዚአብሔር እንዲያደርግልን ምኞቴና ጸሎቴ ነው። አጭር ጸሎት እናርግ። የዘላለም አምላክ እግዚአብሔር እጅግ አድርገን እናመሰግናለን። ዛሬ ደግሞ ስለዚህ አስደናቂ ጸጋ ስለ ጸጋ ከፍታ፣ ጥልቀት እንድናይ ስለረዳን በተለይም ደግሞ እግዚአብሔር አምላክ ለሜንፎስቴ የተደረገለት የጸጋ በረከት ይህም በእኛ ህይወት አይተናል። ጌታ ከምናምን አንስተ እግዚአብሔር ወይ በቤትህ በረከትን ስለሰጠን፣ በዚህ ጸጋ አማካኝነት የእግዚአብሔር ልጅነት መብት ስላገኘን፣ ይህ ጸጋ ደግሞ በህይወታችን ለውጥ እንዲያመጣ እንፈልጋለን። እንድናድግ፣ እንድንለወጥ አንተን ወደ መምሰል እንድንሄድ እግዚአብሔር ወይ በዘመናችን ሁሉ አንተን እንድናከብርህ አንተርዳል የጸጋው ተጠቃሚዎች አድርገን ይህን የጸጋ በረከት ደግሞ ለሌሎች ማካፈል ድንችል ጸጋ ይብዛለን። ቀሪ ጊዜያችን ተረከባትለን። ይህን ሁሉ ለመንህ በሕያው ልጅ በጌታ በኢየሱስ ክርስቶስ ምስትር ስማን። አሜን